ሰላም እንደምን አላችሁ ቤተሰቦቻችን! በዚህ ሰሞን ያገኘናቸው መረጃዎች ይዘንላችሁ መጥተናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ዋድርጉ ቤተሰብ ይሁኑ። ያላችሁን ገንቢ ሃሳብ አስተያየት በኮመንት ሴክሽን ላይ ጻፉልን። ሰሙንሰሞኑ እንደምታወቀው ዶክተር አብይ አህመድ ወደ ፈረንሳይ ፓሪስ አቅንቶ እዛ እንደሚገኙና ከፈረንሳይ ፕሬዝዳንት ኤማኑኤል ማክሮ ጋር ውይይት እያደረጉ እንደሆነ ይገኛል። እሳቸውም በፌስቡክ ገጻቸው ፓሪስ እንደሄዱና ፓሪስ እንዳሉ ነው። እንግዲህ ዶክተር አብይ አህመድ ወደ ፓሪስ ወደ ፈረንሳይ ያቀኑት ከባለቤታቸው ዝናሽ ታያቸው ጋር ሲሆን በፌስቡክ ላይ እንደገለጹት ከሆነ እሳቸው ወደዛ የሄዱት ለሀገራዊ ጥቅሞችና ለጋራ ሀገራዊ ጉዳዮች ላይ የምንወያይ ይሆናል ብሏል። ይበልጥም ደግሞ በንግድ ትስስር ላይ የምናተኩርና የንግድ ትስስራችን ለማጠናከር የምንሰራ ይሆናል እና ከዚህ በፊትም በታሰስ ወር ውስጥ ማንዌል ማክሮን ወደ ኢትዮጵያ በመምጣት ውይይት አድርጎ እንደነበረና አሁን ደግሞ እሳቸው ዶክተር አብይ አህመድ ወደ ፈረንሳይ ሄዶ እዛ ውይይት ላይ እንዳሉ ይገኛል። አንዳንድ የውስጥ መረጃዎች እንደሚያሳዩ ከሆነ ግን ዶክተር አብይ አህመድ ወደዛ የሄዱት ሌላ ጉዳይ እንደሆነ ያብራሉ። ሰሞኑ እንደምታውቁ ዶክተር አብይ አህመድ ወደ ጠፈር ይጓዛሉ ተብሎ የሚጠበቅ ሲሆን ወደ ጠፈር መሄዳቸው በተለያዩ ማህበራዊ ገጾች ቢሰማም ግን ዶክተር አብይ አህመድ ይህንን በምስጢር ማድረግ እንደሚፈልጉ ነው የተሰማውና ምናልባትም በዛ ወደ ጠፈር ሊጓዙ ይችላሉ ብሎ አንዳንድ ሰዎች ግምታቸውን አስቀምጧል ማለት ነው። ዶክተር አብይ አህመድ እንደሚታወቀው እንግዲህ በዚህ ሰዓት ኢትዮጵያ ውስጥ እሳቸው እጅግ በጣም የኮሪደር ልማትን ጨምሮ ብዙ የተለያዩ ፕሮጀክቶችን እየሰሩ እንደሚገኙና በአንጻራዊ ደግሞ ህዝቡ እሳቸውን እንደሚቃወሙና ነገር ግን ደግሞ በጣም የኑሮ ውድነት የተለያዩ ቁሶች የዋጋ ግሽበት እጅግ ብዙዎች ኢትዮጵያ ውስጥ በጣም ኑሮ እንደከበዳቸው ነው። እንግዲህ ሀሳባቸውን በተለያየ ነገሮች የሚገልጹትና ዶክተር አብይ አህመድ የሚናገሩት የሚያደርጉ ጓቸው ነገሮች እና የኢትዮጵያ ህዝብ በእውነታው ያለበት ነገር እጅግ በጣም የተራራቀ ሰማይና ምድር የሆነ ነገር ነው። ዶክተር አብይ አህመድ የእሳቸውን ህልምና ሀሳባቸውን እንጂ የህዝብን አሳብ ምንም እየሰሙና እያደመጡ የህዝብን ችግር መረዳት እየቻሉ አይደለም ብሎ ብዙ ሰዎች ቅሬታቸውን እያስነሱ ይገኛሉ። ይህም ብቻም ሳይሆን ዶክተር አብይ አህመድ እንግዲህ ሰሞኑ ወደ ጠፈር እንደሚጓዙ ከተነገረ ጊዜ ሰዓት ጀምረው በተለያዩ ማህበራዊ ሚዲያዎች ላይ ሰዎች የራሳቸውን ሐሳብ፣ አስተያየት እየሰጡ ይገኛሉና ካገኘናቸው ሳስታይት ውስጥ በኮሜንት ያገኘናቸው በፎቶ እንደሚከተሉ እናቀርባለን። አሁን እዚህ ላይ እንደምትመለከቱት የፌስቡክ ተጠቃሚዎች እንደዚህ አይነት ኮሜንቶች ይሰጧል። ጠፈር ጠፍሮ ዘው ባስቀረለን፣ እዛው ያስቀረው ሱባይ ጎበዝ፣ ዊ አይመልሰው ሮኬቱ ላይ እንዲፈነዳ እንጸልያለን። ጠፈር ላይ የሞተ የሚጀምራ ሰው ይሆናል የምማም ልስና እንደዚህ አይነት ብዙ ኮሜንቶችን አግኝቻለሁና እጅግ በጣም አስገርሞኛል። ይሄ ሁሉ እንግዲህ ሰዎች ለጠቅላይ ሚኒስትሯቸው ጦር አመለካከት ኖራቸው ወይም ደግሞ ፍቅር ኖራቸው ወይም ደግሞ በእሳቸው አስተዳደር የሚደሰቱ ወይም አማራር የሚደሰቱና የሚደገፉ ቢሆን ኖር ይሄ ሁሉ ኮሜንት አይጻፍም ነበር። ህዝቡን ያለ እንደተማረና ህዝቡ ምን ያህል በዚህ አስተዳደር ሲስተም እንዴት እንደ በጣም እንደተማረረና እንዴት እንደ የሚቃወም የሚያሳይ ነገር ነውና ምን ያህል እንዳልተግባቡ ምን ያህል እንዳልፈለጉት የሚያሳይ ነገር ነው። አንድ እንግዲህ ህዝብ ከተለያየ ከውጭ ተጽዕኖ ፈጣሪዎችም ምናልባት አለመፈለግ ይመጣል። ነገር ግን የኢትዮጵያን ህዝብ ብንረዳ ብናስብ እንደዚህ ብናይ ደግሞ እኛም ካለንበት ህይወትና ኑሮ ስናይ ብዙ ኢትዮጵያ ውስጥ አስቸጋሪ የሚባሉ ነገር አለ። እብን በህይወት የመኖር መብት ራሱ እስከ መነጠቅ ሌላው ቀርቶ ደግሞ አሁን ጊዜ በተለይ አዲስ አበባ ውስጥ ያለው የኑሮ ውድነት እጅግ በጣም በሀሳቢ ደረጃ ላይ እንደደረሰና ብዙ ሰዎች እጅግ በጣም መግቢያ ያጣን፣ ለማን እንደምንናገር ሰው አይረዳንም የሚሉት ሁሉም ኢትዮጵያውያን የሚያማርሩበት ጊዜ ነው ማለት ነው። እንግዲህ ይህንንም አስመልክቶ መንግስት፣ ለምን ለህዝብ መልስ እንደማይሰጥና በተቻለ መጠን የኑሮ ውድነት ለመቀነስ እንደማይሰራ ለብዙቻችን ጥያቄ ሆኗል ማለት ነው። ተከፍለው ለዚህ ቱቻል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እላችኋለሁ። እወዳችኋለሁ።